አይ፣ እንዴነሽ ደህና ነሽ ሁሉ ሰላም ነው እንዴነሽ ቆንጆ ነሽ ምናምን ሲሉኝ ምለውም እንደሆነ ታውቃላችሁ። ሰላም እንዴት ናችሁ ውድ የመኒ ቲዩብ ቤተሰቦች፣ ሰላማችሁ በያላችሁበት የበዛ ይሁን። ለመኒ ቲዩብ ዛሬ አዲስ ከሆናችሁ ደግሞ ሰብስክራይብ አርጋችሁ የመኒ ቲዩብ ቤተሰቦችን እንድትቀላቀሉ ጋብዛችኋለሁ። በመኒ ቲዩብ እንግዲህ ይጠቅማችኋል የምለውን ነገር ሁሉ ነው ሼሪንግ የማደርጋችሁ። ለዛሬ ላካፍላችሁ የመጣሁት አሁን አሁን በሶሻል ሚዲያ በጣም እየተዛመተ ያለውንና እየተለመደ ያለውን በሶሻል ሚዲያ በጣም ብዙ ወንጀሎች እየተሰሩ ነው። ብዙ ጥቃቶች፣ ብዙ አጭበርባሪዎች አሉ። ይህንን ነገር ምን ትዪዋለሽ ስላሉኝ የተወሰኑ ሰዎች፣ እኔም የማውቀውና የማየው ነገር ስለሆነ ለዛ እንድትጠነቀቁ ልነግራችሁ ነው። በተለይ ባለትዳሮች እንዲሁም ደግሞ ያላገባችሁም ሰዎች ጥንቃቄ እንድታደርጉ ነው የምላችሁ። በተለይ ባለትዳሮች ላይ የሚደረገው ነገር ምንድን ነው? እንዲሁም ያላገቡ ሰዎች ላይ በሶሻል ሚዲያ ላይ የሚደርሱ ጥቃቶች በጣም ከባድ ነው። በአንድ ጊዜ ብዙ ሰው ሊያውቀው የሚችለው ነገር ነው እና ስምን ደግሞ መልሶ ማግኘት ሳንዲ ከጠፋ፣ ስለዚህ ጥንቃቄ ብታደርጉ ላለው ምንድን ነው? እሱም ገንዘብ እንዳላችሁ ካወቀ፣ ለምሳሌ አንዳንድ ሰዎች ቢዝነስ አድርገው እየሰሩ ይገኛሉ ሶሻል ሚዲያ ላይ። ገንዘብ ያለበት ባለትዳርም ሁኑ አትሁኑ ማለት ነው። እንደውም ባለትዳር ለቢዝነሱ ይመቻል። እንዴት ያደርጋሉ? እንደምንም ፈልገው እንዴት ናችሁ? ደህና ናችሁ? ወይሏችኋል እንደሚያውቋችሁ ሰዎች። ይህን ነገር ሽን ወደዱት? ምናምን ይለናል። ደጋግሞ ያወራል። ከዛ በአውራ ሰዓት ላይ ቶሎ ካልነቃን ፎቶ ሽላክልኝ ወይም ደግሞ ይላል፣ ወይ ደግሞ የእሱን ፎቶ የራሱ ያልሆነውንም ፎቶ ሊሆን ይችላል ይልክላችኋል። ከዛ እስኪ አንቺ ነው ፎቶ ላክልኝ ምናምን ይላችኋል። ትላላካላችሁ። ከዛ በኋላ ኔክስት ዴይም ምንዴ ናፈቅሽኝ እኮ ምን ነው ጠፋሽ፣ ምን ሰው ሲጠፋፈል ሊኪሞ ምናምን ይላል። ከዛ እናንተም ትላላችሁ። ሴትም ልትሆን ትችላለች እንደዛ ምትል ስትባባሉ አንዱ ለት ስትባባሉ አንዳንዴ ልትለምዱ ትችላላችሁ ማለት ነው። ከዛ ትለምዱትና በቃ ነው ጠፋ ጊዜ ምናምን ማለት ይጀምራላችሁ። ከዛ እርስ ትጻጻፋላችሁ እና አንዳንዴ በተለይ ባለትዳሮች እንዴት እንደሚጠቁ እና የተጠቁ ባለትዳሮች ስነግራችሁ እውነት ይመስላቸውና በተለይ ደግሞ አሁን ባለትዳር ስትሆኑ ቤት ውስጥ እንደዛ አይነን ነገር ስለማይኖር ወድሻለሁ፣ ቆንጆ ነሽ፣ እንትንሽ ያምራል ምናም የሚባለው ነገር በትዳሩ ስትኖሩ ሁሌም እንደ ጓደኝነቱ ጊዜ ስለማትጠቀሙት የረሳችሁትን ነገር ያ ሰው ሲያነሳላችሁ እውነትም ይሄ የሚያደንቀኝ ከየት ተገኘ ውበት የሚያደንቅ የሚወደኝ ሰው የተገኘ ይመስላችሁና ማውራት ትጀምራላችሁ። ጀስት ፍሬንድሊ ሊ ስታወሩ ስታወሩ ስታወሩ እወድሻለሁ ምናምን ወንድሜ ሺ ወንድሜ ስትሉት ራሱ የሚላቸው እንደ ወንድሜ አትበይኝ እንደ ወንድምማ አትበይኝ ምናምን ወደ ማለቱ ይሄዳል። ከዛ በኋላ እንደ አጋጣሚ ፎቶ ትለዋወጣላችሁ። ያልሆነ ፎቶ አሁን በአብዛኛው ደግሞ ያደረጉት ያልሆነ አይነት አይነ ፎቶ ላኩ ይሏችኋል። ከዛ ያልሆነ ቪዲዮ ላኩ እስላኩ ይሏችኋል። በቃ እናንተ ራሱ ብዙ ሰዎች ያሉ ሆነ ላይፍ ውስጥ እንደዚህ ማለት ባለ ትዳር ሆነው ልጆች እያሏቸው ትዳር እያላቸው፣ ግን ሳያውቁት በቃ ዲዚ በቀላል በተጀመረ ነገር መንገዳቸውን ይስታሉ። ከዛ በኋላ ያ መረጃ ይይዛል። ያ ሰው ያ ሰው ለቢዝነስ ነው የወጣው በነገራችን ላይ ወዷትም አይደለም። ያው እንግዲህ የሴት ልጅ ልብ በምን እንደሚሸነፍ ወይ ደግሞ የወንድ ልጅ በምን እንደሚሸነፍ ስለሚያውቁ ሚስቱ ቢስቱ እንደዛ አይነት ነገር ስለማትለው ሚስቱ ያው ያበሻ ሴቶች አብዛኞቻችን ድብቅ ስለሆንን ግልጽ ስላልሆንን፣ ሐሳባችንን ፍላጎታችንን፣ ስሜታችንን በግልጽ አንገልጽም። ካደግንበት ባህልም የተነሳ ድብቆች ነን እና ወንዱን ነው የምንጠብቀው። ስለዚህ ሴቷ ግን ወንዱን በቃ እንደፈለገች ስትለው ማለት የምትፈልገውን ያው የተሰማራችበት ስራም ስለሆነ ግልጽ ሆና ትለዋለች። በቃ ማለት ያለባትን ወንድ ልጅ እንዴ መጣል እንዳለባት ስለምታቅ ሰልጥናም ስለሆነ እንደዛ ስትል እውነት መስሎት ይላል። ከዛ መረጃ ትይዛለች እሷም፣ ወንዱም እንደዛ መረጃ ይይዛል። ከሴቷ ቪዲዮ፣ ፎቶ፣ ቴክስቶችን፣ ቮይሶችን መረጃ ይይዙና ፋይናሊ በአብዛኛው ደግሞ ብር ያላቸው ቦታ ላይ ነው እንደዚህ አይነት ነገር የሚያደርጉት ማለት ነው። ከዛ ያችን መረጃ ተጠቅመው ምን ይላሉ? ብር ላኪልኝ፣ ብር ካላክሽልኝ ይሄንን ለባለቤትሽ ነው የምልከው። በአስቸኳይ ገንዘብ እንድታስገቢልኝ፣ ገንዘብ የማታስገቢልኝ ከሆነ ይሄንን ቪዲዮ የያዝኩትን ለባልሽ ፒክቸር፣ ለባልሽ ነው የምልክልሽ፣ ስለዚህ በአስቸኳይ ብር እንድትልኪልኝ ይላታል ከዛ በኋላ ብር ትልክለታለች ይሄ በትክክል የሰማሁት ታሪክ ነው በነገራችን ላይ ውሸት አይደለም ባለትዳር ናት እሷ የምትኖረው በውጭ ሀገር ነው አሜሪካን ሀገር ነው የምትኖረው እሱ የሚኖረው ኢትዮጵያ ነው ትልቅ ሰው ናት ከዛ እንደዚህ ባለትዳር ናት ከዛ ከእሱ ጋር ትጻጻፋለች ስትጻጻፍ እሱ እንደዚህ መረጃ ይዛል መረጃ ይዝና ከዛ ብር እንድትልክ ይልኛል ካለበለዛ ለባለቤትሽ ነው ይህንን መረጃ የምልከው ምናምን ይላትና ከዛ በቃ ምንም ማድረግ አልቻለችም ሴትየዋ መረጃውን፣ ብሩን ትልክለታለች። ከዛም በኋላ ራሱ ብሩ ሲያልቅ እንደገና ሌላ ብር እያለ እየባሰ እየባሰ እየባሰ ያንን መረጃ በመጠቀም ማለት ነው። ስለዚህ ያላገባችም ሴት ብትሆን በብዙ ሰዎች ነው ይሄ ነገር የሚሆነው። ያላገባችም ሴት ስትሆን ስምሽን ሶሻል ሚዲያ ላይ ነው፣ ፎቶሽም ውበት ነው እያሉ እንደዚህ የሚያደርጉ ብዙ ሰዎች አሉ። አሁን አሁን ደግሞ በጣም የተለመደ ሆኗል። ስለዚህ ሶሻል ሚዲያ ላይ የማታቁትን ሰው እንዳታወሩ። ሁለት፣ አንዳንዴ በምታውቁት ሰው ፕሮፋይልም ሊመጣባችሁ ይችላል። ግን በተቻላችሁ መጠን የማታቁት ሰው ሲያወራችሁ ገብታችሁ እዩ። መጀመሪያ እስቲ እንደዚህ የሚያወሩ ሰዎች ደግሞ ሄዳችሁ ፕሮፋይላቸውን ስታዩ ምንም አይነት ፒክቸር የሌላቸው፣ ምንም አይነት ባክግራውንድ የሌላቸው፣ ምንም አይነት ባክግራውንድ ኢንፎርሜሽን የሌላቸው ሰዎች ናቸው እንደዚህ አይነት ወሬ የሚያወሩት። እናንተን ግን አጥንታዋችሁ ገብተው ፎቶችሁን አይተው፣ አድሬሳችሁን አይተው፣ የት እንደምትኖሩ አይተው ነው እንደዚህ አይነት ነገር የሚያወሩት። ስለዚህ በጣም ጥንቃቄ አድርጉ። ሀይ የሚላችሁ ሰው ለዩ። ሁለት ደግሞ ምን አይነት መልስ እንደምሰጡ ደግሞ ልንገራችሁ። እኔ ለምሳሌ እኔንም የሚለኝ ሊኖር ይችላል። እኔ እንደውም አሁን የትዳር ከጀመርኩኝ በኋላ አይችዲ ሲሪየስ ናት ብለው ተውኝ እንጂ ማለት ነው። አሁን ዩቲብ ከከፈትኩ በኋላ ራሱ አንዳንዴ ፎቶ ለዩቲብ ስትሉ ፎቶ ትፖስት ታላችሁ አይደል? ከፎቶ ጋር አብራችሁ ነው የሆነ ነገር ከሰራችሁ መፖስት እና ልክ የአንድ ሰው በምን ላገኝሽ? ይሉኛል አሁን ዩቲዩብ ላይ ለምሳሌ በምን ኮንታክት ላርግሽ? ምናምን ሲሉኝ የሆነ በቃ የሆነ ነገር ፈልገው ነው ብላችሁ አንዳንዴ ወንዲሁን ሴቲሁን አታውቁም እነዛ ሰዎች ስለዚህ፣ ሆን ብለው ተሰማርተው ያሉ ሰዎች አሉ። ከየሶሻል ሚዲያው ላይ ሰውን እየፈለጉ ያለበትን እየፈለጉ በእንደዚህ አይነት መንገድ ሊያጠቋችሁ ከዛ አይ በሜሴንጀር ማግኘት ትችላለህ ወይም ትችላለሽ ትሉና ያው እንግዲህ በሜሴንጀር እንትን ስትሉ መታው ሀይ፣ እንዴት ነሽ ደህና ነሽ ሁሉ ሰላም ነው እንዴት ነሽ ቆንጆ ነሽ ምናምን ሲሉኝ፣ ምለውም እንደሆነ ታውቃላችሁ። ቴንኪ ቴንክ ዩ በጣም አመሰግናለሁ። በቃ በእንትን በጨዋ በጨዋ መልኩ በጣም መሰገናለሁ። ባለቤቴም ይነግረኛል ቆንጆ ነሽ ብሎ ለምን ባላችሁ። አይንገራችሁ፣ ከፈለጋችሁ ግን ቆንጆ ናችሁ ብሎ ነው ያገባችሁ ባላችሁ። አይደለም መርጦ ከሌሎች ሴቶች መርጦ ቆንጆ ናችሁ ብሎ ነው እንግዲህ ያገባችሁ። ስለዚህ እንደዚህ በሚሏችሁ ሰዓት አመሰግናለሁ ባለቤት የሚነግረኛል ስትሉ በቃ ይዘጋል እዛ ጋ ማለት ነው። በቃ ምንም ነገር ሊቀጥል አይችልም። ምክንያቱም ስለሚያውቁ ነው። አብዛኞቹ ወንዶች፣ የሀበሻ ወንዶች እንደዛ ስለማይሉ ካገቡ በኋላ ስለማይንከባከቡ። ሞኝ ሴቶች ደግሞ ምን ይላሉ? ይሄ ነገር ጠፍቶ ነበር፣ ይሄ ነገር አለ፣ ለካ ቆንጆ ነሽ መባል አለ፣ ለካ ለካ ቆንጆ ነኝ እኔ እኮ ባሌ ዲስካሬጅ ሲያደረገኝ ነበረ። ማቆለከም ያደንቀኝም ሰው አለ ብላችሁ እንደተፈለጋችሁ ትቆጥሩና ያልሆነ መንገድ ላይ ትሄዳላችሁ። ወዷችሁ ወይም ደግሞ ለዛ ሰው የተለያችሁ ቆንጆ ሆናችሁ ሳይሆን ዓላማ ስላላቸው ነው እንደዛ የሚያደርጉት። ስለዚህ ጥንቃቄ በጣም አድርጉ። በዚህ መንገድ ቢዝነስ ተጀምሯል። በተለይ ደግሞ እንደዚህ አይነት ነገር የምትጋለጡት መቼ ነው? ለእንደዚህ አይነት የምትጋለጡት ፎቶ በምትፖስቱ ሰዓት። አሁን ብቻችሁን ስፖስቱ ብዙም ባለቤቶቻችሁን እንደውም፣ የሆነች እህት ጠይቃኛለች። ባለትዳር ሆነው ግን ባለትዳር እንዳልሆኑ ፎቶ የሚፖስቱ ሰዎችን ምን ትያቸዋለሽ? ባለትዳር ናቸው ግን ምንም ባለትዳር እንዳልሆኑ ፎቶ ይፖስታሉ፣ ፌስቡክም ላይ ሆነ ሶሻል ሚዲያ ላይ። ባለትዳር ሆነው ግን ትዳራቸውን አይገልጡ ምን ትያቸዋለሽ? እንደዚህ አይነት ሰዎችን ብላኛለች። እሱን ምንድን ነው የምለው? አንዳንዴ ወይ ባላችን ወይ ሚስት አትፈልገም ፎቶ መነሳት ማይወዱ ሰዎች አሉ፣ መፖሰትም ማይወዱ ሰዎች አሉ። አንዳቸው ደግሞ መፖሰትም ወይም ደግሞ ፎቶ መፖሰትም ወይም መነሳትም ሚወዱ ሊኖሩ ይችላሉ። አንዱም በዛ መልኩ አየዋለው። ሁለተኛ ደግሞ የሌለ የተለየ አላማም ሊኖራቸው ይችላል። ከባላቸው ጋር መስማማት ላይኖራቸው ይችላል። ስለዚህ የራሳቸው የሆነ አላማም ሊኖራቸው ይችላል። በእንደዛ አይነት መልኩ ነው የማያው። ግን በተቻለ መጠን ባለትዳር የሆኑ ሰዎች ላለመጋለጥ መጨረሻ ላይ መታወቁ አይቀርም። እድሜ ልካችሁ ላይፋርታችሁም እንደዚህ አይነት ሰው በነገራችን ላይ። ስለዚህ በጣም በጣም በጣም እህቶች ተጠንቀቁ፣ ባሎችም ወንዶችም ተጠንቀቁ። ብዙ ሰዎች ሶሻል ሚዲያ ላይ ተሰማርተዋል በእንደዚህ አይነት ቢዝነስ። የማታውቁትን ሰው እንዳታወሩ፣ ለማታውቁት ሰው ወደደኝ ብላችሁ በሶሻል ሚዲያ ብር አትላኩ። ብዙ እህቶቻችን እየተጠቁ ነው በዚህ ለብዙ ብዙ ወንዶች በተለይ አረብ አገር ያሉ ሴቶችን እንደዚህ እየደለሉ ምንም ርህራሄ የላቸውም። ሲጀመር ያው ሴጣን የላካቸው ስለሆነ አረመኔ ስለሆኑ ምንም አይነት ትህትና፣ ርህራሄ የላቸውም። ስለዚህ በጣም ተጠንቀቁ። ከማታቁት ከማትግባቡት ሰው ጋር ብዙም እንደዚህ አይነት ሪሌሽንሽፕ በሶሻል ሚዲያ ባታደርጉ ይሻላል። ኢትዮጵያ በምትሄዱ ሰዓት መርጣችሁ ታገባላችሁ፣ ወይም ደግሞ የምታቁትን ሰው የምታቁትን ሰው ነው እንደዚህ ዲል ማድረግ ያለባችሁ። ጊዜም ከሌላችሁ ኢትዮጵያ ሄዳችሁ ለማግባት። ስለዚህ ከማታቁት ሰው ጋር ግን በጣም በጣም ጥንቃቄ አድርጉ። ሆን ብለው የተሰማሩ አሉ፣ ሰልጥነውበት፣ ሆን ብለው ያው የሶሻል ሚዲያ ሌብነት በሉትና እንደዚህ የተሰማሩ ሰዎች አሉ። በጣም ተጠንቀቁ። ይህንን ነገር ምን ትዩአለሽ ስላሉኝ የተወሰኑ ሰዎች ስለጠቆሙ እኔም የማቀውና የማየው ነገር ስለሆነ ልንገራችሁ ብዬ ነው የመጣሁት። እንግዲህ ትጠነቀቃላችሁን ብዬ ተስፋ አደርጋለሁ። እናንተ ራሱ ያያችሁት ነገር፣ የታዘባችሁት ነገር ካለ ደሞ ኮመንት ላይ ጻፉ። እርስ በርስ እንማማር፣ እንደጋጋፍ፣ እንመካከል። ስለ ተከታተላችሁኝ እጅግ በጣም አሪቅ ያመሰግናለሁ። ለመን ዩቲዩብ ዛሬ አዲስ ከሆናችሁ ሰብስክራይብ አርጋችሁ የደወል ምልክቷን በመጫን የመን ዩቲዩብ ቤተሰቦችን እንድትቀላቀሉ እጋብዛችኋለሁ። እግዚአብሔር ፈቅዶ ደግሞ በሌላ አስተማሪና ጠቃሚ ቪዲዮ እስክንገናኝ ድረስ እግዚአብሔር አምላክ በያላችሁበት ሰላማችሁን ያብዛላችሁ። አገራችንን ሰላም ያርግልን። ትዳራችሁ፣ ልጆቻችሁን ሰላም ያርግ። ተባረኩ። እወዳችኋለሁ።